ቤተሰብ ወደ ስልኩ ስገባላችሁ የፍሬም ያለኝ ነገር ምን ታውቃላችሁ? በጣም ነው የገረመኝ። በጣም በጣም፣ በእቱ በጣም ቤተሰብ። እንግዲህ ዛሬ የምነግራችሁ ነገር በጣም የሚገርም የሚገርም ነገሮች እነግራችኋለሁ፣ እውነታውንም ተሰማላችሁ። በጣም የገረመኝና የደነቀኝ ነገርንም ነግራችሁ፣ አንዲት ጓደኛዬ የፍሬምን ስልክ ልካለኝ ኤፍሬምንም አውርቼዋለሁ። ማነው ስሙ እንትና ረሙንም አውርቼዋለሁ። ቤተሰብ ሁለቱም ጋር ደውያለሁ። መጀመሪያ ኤፍሬም ጋር ደወልክ፣ ከዛ በኋላ ረሙ ጋር ደወልክ። ሁለቱም ያሉኝን ነገር ነግራቸዋለሁ። አንድ አንዳንድ ልጆች አልደወልሽም ለምትሉኝ እኔ የእነሱን ነገር እዚህ ጋር አውጥቼ ማድረግ አልፈልግም። የሆነች ጓደኛ እያወጣች ነው። እኔ እንደውም ከእሷ ይልቅ እኔ በጣም ነው እኔ እደውላለሁ። እሷ ግን እያወጣች ነው እንትናቸውን፣ ምንድነው ስሙ ቮይሳቸውን። እኔ ግን ቮይስ አላወጣም ባለፈው ከተቀጡኝ ጀምሮ። በጣም ብዙ ልጆችም ተቆጥታችኋል። ቮይስ አታውጪ፣ ከሰማሽ መተሽ መናገር ነው ያለብሽ እንጂ የእነሱን ቮይስ ማውጣት የለብሽም ብሎ ብዙ ልጆች ተናግረውኛል። ቮይስ እያወጣሁ ነበር አንድ ሁለት ሶስት ቀን። ስለዚህ ትቼዋለሁ ቮይሱ። እነሱም ተቆጥተውኛል። ባለፈው ዛፊቱብ ነሽ ብሎኝ እንትና ሀቡ እሱ ያወራውን ነገር አውጥቼው ነበረ። የዛኔ ጥሩ እንዳልሆነ ነግሩኛል ስለዚህ ትምህርት ወስጄበታለሁ ነው ማለት ነው፣ ቤተሰብ እና ዛሬ በጣም የሚገርም ነገር ነው የምነግራችሁ። ኤፍሬም ያለኝን ነገር ረሙ ያለኝን ነገር ነግራችኋለሁ ማለት ነው። እንግዲህ ትላንትና አይታችኋል፣ ምን እንደተፈጠረ ሀይሚ ትላንትና አነጋገሯ ምናምን በጣም ብዙ ኦዲንሶችን አስቀይሟል። በጣም ብዙ ኦዲንሶችን አሳዝኗል። ያው እኔ ሀይሚን እኔ እንጃ ብቻ እኔ ሀይሚ በእንደዚህ አይነት ነገር ስለማንጠብቃት ለእኛ አዲስ ነገር ነው የሆነብን። በቃ አዲስ ነገር ነው የሆነብኝ። ሀይሚን በዚህ ደረጃ ስለማልጠብቃት ለእኔ አዲስ ነው የሆነብኝ። በቃ ፊቷ ሁሉ አነጋገሯ ሁሉ ለእኔ አዲስ ነገር ነው የሆነብኝ እና ትላንትና ብሩክ የሰጣት እቃ ስትመልስ አንዳንድ ልጆች ልጆች እኮ መልሽ ብሏት ነው እቃውን የሰጣችን እቃ መልሽለት ብሏት ነው ብላችሁ አንዳንድ ልጆች ኮሜንት ጽፏቸዋል እና እኔ የሚገርመኝ ነገር ሀይሚ በሰው ጭንቅላት ነው የምትራመደው በሰው ጭንቅላት ነው የምትሄደው ለምን እኔ እኔ አንድ አንድ ሰው አንድ ኮሜንቶች ወይ አንድ ልጆች ደውሎልኝ መልሽ ካሉኝ እኔ እነሱን ነገር ሰምቼ ነው እንደ ሄጄ የብሩኬ ንቃንካ መመልሰው አልመልሰም። እኔ በሰው ጭንቅላት አልሄድም። ሀይሚ በእነሱ ጭንቅላት ነው የምትሄደው። በጣም የምትገርሙ ልጆች። አንዳንድ ልጆች መልሽ ስላሏት ነው መልሽ ስላሏት እሷ ደ መመለስ አለባት። ብሩኬ ስጭኝ ብሏታል። በቃ ይህም መልሽልኝ ብሏታል። ለምንድነው ግን አንዳንዶቻችን ልጆቻችን እያወቅን እንደማናቅ ፋራ ሆናል ድግድም አድርገን ኮሜንት ምንጽፍ ልጆች አለን እንዴኒ መልሽ ስላላት ብቻ መልሽ ስላላት ብቻ እነሱ ማን ናቸው? ማናቸው እነሱ በብሩኬና በሀይሚ ሕይወት ገብተው ቃመልሽ መልሽ ይምሉ ማናቸው እነሱን እነሱ ምንድናችሁ እናንተ ማን ናችሁ? በኔና በብሩኬ ሕይወት ገብታችሁ መልሽ አልመልስ ምን አገባችሁ? ይመለከታችኋል እንዴ? ብላ ለእነሱ መልስ መስጠት ነበረባት ሃይሚ። ግን ይሄን አላደረገችም። እሷ የእነሱን ነገር ሰምታ አብተ ተብሩኬን ይሄ ሞኝነት ነው። እኔ አንዳንድ ሃይሚ የምታደርገው ነገር በሞኝነትና በየዋህነት የምታደረገው ነገር ግን ራሷን እያስወደቃት ነው ያለው፣ ራሷን እያስጠላት ነው ያለው። አሁንም አሁንም ወደደችም ጠላችም ልንገራችሁ፣ እነዚህ ማናችሁ ስሙ። ከዳኒና ከሶሲ ካራቀች ሃይሚ አሁንም ህይወቷን ይበጠብጧታል። እነሱ እንደዚህ የሚያደርጉ ሰው እንዲጠላት ገብታችኋል። ሰው እንዲጠላት ነው እያደረጉ ያሉት። በጣም ባለጌ ናቸው። ሰው እንዲጠላት ነው እያደረጉ ያሉ። በቃ ከሶሲም ሆነ ከዳኒ ሀይሚ መራቅ አለባት። በቃ ለእሷ የሚሆኑ ልጆች አይደሉም። ሰው እንዲጠላት ነው እያደረጉ ያሉት። እግዚአብሔርን ነው ምላቸው። አብሶ ዳኒ እንደው እኔ እንደው ማርያም መርዝ ቢኖር መርዝ ጥቺክ ሁሉ ደስታዬ ነው። በአሁኑ ሰዓት እና ቤተሰብዬ፣ ወደ ስልኩ ስገባላችሁ ኤፍሬም ያለኝ ነገር ምንድ ታውቃላችሁ? በጣም ነው የገረመኝ። በጣም በጣም በእህቱ በጣም ተማምኖ የተናገረው እህቴ የምታረገውን ነገር ታውቃለች ነው ያለኝ። እህቴ የምታረገውን ነገር ታውቃላችሁ። መጨረሻ ላይ ጥሩ ነገር ልታደርግ ትችላለች። ለምን ስለምናቃት ነው እህታችን፣ እህቴ ናቃት። ስለዚህ በሀይሚ መጨናነቅ የለባችሁም፣ ሀይሚ ላይ ጫና መፍጠር የለባችሁም ነው ያለው። እኛ ያልተናገር ነው እኛ ወተን ያልተናገር ነው በራሳቸው ብሩኬም ሀይሚም ይጨርሱታል ብለን ነው። ብሩኬ ጎበዝ ነው፣ ሁሉን ነገር ሊያስተካክል ይችላል። እህቴም እንደዛው ነች። እህቴ ጎበዝ ነች። እህቴ ሁሉን ነገር ላይ የማስተካከል አቅም አላት። መጨረሻ ደግሞ ምን እንደሚፈጠር ታዩታላችሁ። እና ተረጋግታችሁ መጠበቅ ነው ያለባችሁ። ሁሉ ነገር ይስተካከላል። ለማየት ያብቃችሁ ነው ያለው። እኛም የሚያርገው ብለናል። እኔም ደስ ብሎኛል። በእህቱ ተማምኖ ነው ይሄናል መናገር ማለት ትልቅ ነገር ነው። በእህቴ ኮንፊደንስ አለኝ ነው ያለው። እህቴ ለሰው የማይበጅ ነገር ወይም ለሰው ክፉ ብታስብ ስላልሆነች ጥሩን ነገር ነው የምንጠብቀው ጥሩ ነገር እንደምታደርግም እተማመንባታለሁ በህቴ ነው ያለው ይሁን እሺ ረሙ ደግሞ ምናለ መሰላችሁ አይ እናስታርቃቸዋለን በአሁኑ ሰዓት ታይሚ ምን እያደረገች እንደሆነ እኛም ራሱ አልገባንም ግን ሁሉን ነገር ፈተን ከብሩኬ ጋር ያላትን ነገር በእንደገና እንደ አዲስ እንዲመለሱ እናደርጋቸዋለን እኛም አዝነናል እኔ በብሩኬና በሃይሚ መሀል እንደዚህ አይነት ነገር ይፈጠራል ብዬ አላስብም ሃይሚ ዳኒ ጋር መቅጠሟ ጥሩ አይደለም ነው ያለው የገዛ ጓደኛው ማለት ነው ከዳኒ ጋር መቅጠሟ ጥሩ ነገር አይደለም ዳኒ እሱ የተያያዘው እልክ ነው እልክ ነው ከሶሲ ጋር እልክ ስላለበት ሃይሚን ለመጠቀም ለመጠቀም ነው እንጂ ምንም ያደርገው ነገር የለም ስለዚህ ብሩክ ከብሩክ ከወንድማችን ጋር ሁሉን ነገር እንደምናስተካክል ተስፋ አለኝ ያለው እንግዲህ ደስ ብሎኛል። ይህንን ስለነገሩኝ። ብሩኬን ሀይሚ ምንም ሆነ ምንም አይለያዩም፣ እናቃለን። ያው ሀይሚ ትንሽ አጥፍታለች አጥፍታለች፣ ሁላችንን ፈርደንባታል። እኛ የፈረድንባት የተናገርናት ለምን እቃ ትመልሻለች፣ ለምን ለኦዲየንስ መልስ ትመልሻለች? ለኦዲየንስ ጥሩ ናቸው ለአንቺ በጣም ይወዱሻል። ትላንትናው ምንድን ነው ኦዴንስ ለሚወዳት እኛ የሆንላቸው ኦዴንስ ለሚወዳት ከኦዴንስ ጋራ እንዲጠሏት አንፈልግም። አንዳንዶች እሷ የምናደረገች ልክነች ምናምን የምትሉት ሃይሚን ገደል ለመክተት የምትፈልጉ ሰዎች ናቸው። እሳይ ጎበዝ ጀግናነች ምንም አላደረገችም ልክነች ምናምን ለምትሉ እሷን የምትጠሉ ናቸው። ልክነች የምትሉ ግን ትክክለኛ አስቴት የምትሰጡት ሰዎች ሃይሚ ጥፋተኛ እንደሆነች የምትናገሩ ሰዎች ትክክል ናችሁ። ለምን ሃይሚ ስለምትወዷት፣ ሃይሚ ስለምታከብሯት፣ ሃይሚ መጥፎ ነገር ስትሰራ አዎ ሃይሚ መጥፎ ነገር ሰርታለች ብላችሁ መልስ ትሰጣላችሁ። ግን አንዳንዶች መጥፎ ነገር ስራ እየሰራች ከዳኒ ጋር ሁና እንደዚህ እያደረገች አዎ ጎበዝ በርቺ፣ ልክነች፣ እሷ ምንም አላጠፋች ምናምን ካላችሁ እሷን ገደል እየከተታችሁ እንደሆነ እወቁ። የሚወዳት ሰው ነው ተናግሮ እንዲመልሳት የሚያደርገው እኔ እህቴ አንድ ነገር ካጠፋሽ ለምን አጠፋሽ ብዬ እፋጠጣታለሁ ገብቷችኋል እፋጠጣታለሁ እንዴት ሀይሜን ደግሞ እንደ እህታችን ነው የምናያት እና እፋጠጣታለ ምንም ነገር ብታደረግ ለምን መጥፎ ቦታ እንዳትወርቅ ነዋ ለምን ኦዴንስ እንዳይጠላት ነው ኦዴንስ እንደሚወደት ኦዴንስ እንዳይጠላት ነዋ ቲክቶክ ላይ የእሷን ነገር ነው ሲዘለዝሉ ያደሉት ትዘለዘልን ያደሉት ይሄ አሁን ጥሩ ነው ለእሷ ይሄ ጥሩ ነው ስለዚህ ሀይሚ ስለመወዳት ስለማከብራት እናገራታለሁ። ካጠፋች ብሩኬንም እንደዛ። ገባችሁ፣ ይግባችሁ፣ አልገባችሁ የራሳችሁ ጉዳይ ይመለከተኝ። ለማንኛውም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎች እየለፋችሁ ነው። አሁንም እግዚአብሔር ይስጣችሁ፣ እድሜያችሁን ይስጣችሁ። ለቤተሰቦቻችሁ፣ ለእናታችሁ እድሜ ጤና ይስጥ። የዛሬው ቅዱስ ሚካኤል ሀሳባችሁን ያሳካላችሁ። ሙስሊምም ኦርቶዶክስም